እኔ ምላችሁ ማለት ነው ቅድም በለቀኩት ቪዲዮ ዙሪያና ትላንትና በለቀኩት ቪዲዮ ዙሪያ እየመጣችሁ በውስጥ እምትርመጠመጡብኝ ምን ለማለት ፈልጋችሁ ነው? አትርመጥመጡ። እኔ እየመሰለኝን ያየሁትን እውነት እውነትን ነው የምናገረው እግዚአብሔርን ነው ምላችሁ። ምንም ምንም ምንም በቃ የፈለጋችሁትን ማድረግ ትችላላችሁ። ግን እኔ የመሰለኝን የተናገርኩት በቃ ያየሁትን። ሰው ከሚያዩ ነገር ነው እሚፈርደው አይደለም እንዴ ሰው ካየው ነገር ተነስቶ ነው የሚናገረው የሚፈርደው። እኔም ካየሁት ነገር ተነስቼ ነው የተናገርኩት። መቼም መቼም ማይካድ እውነት ለመካድ አትሞክሩ። ሰውን መውደድ መጥላት ሌላ ነው፣ እውነት መናገር ደግሞ ሌላ ነው። እሺ እናንተ አንድን ሰው ስለጠላችሁ ብቻ እውነታውን መካድ አትችሉ። ሃይሚ እስኪ ነገሩ ለምንድነው ሰው ክፉ ማናገር የምትፈልጉት? በቀድ ባለፈው በቤተሰቦቿ ባለችበት ባሉበት ወንድሞቿ የእሱ ቤተሰቦች ባሉበት ከሌላ ጎረምሳ ጋር ማቅጠሻል ብሎ አላላትም? ብሩኬ እስኪ ንገሩኝ፣ አላላትም ብሎ ፕራንክ አላደረጋትም? ሁለት ቀን ከዛ የገዛ ወንድሞቹ አልለመኑትም? አደለም እኔ እኮ ዝጋ እኮ ብሩኬን ምወደዋለሁ። ነፍሴ እስኪ ወጣ ነው ምወደው ስሙ ስለዚህ እኔ የማዳላት ነገር አላረግም፣ በሁለቱም ላይ ለእሷም አላደላም፣ ለሱም አላደላም። ግን እውነታውን ነው የተናገርኩት። ሌላ ምንም አላልኩ። ከመሬት ተነስቼም አልተናገርኩ። እውነት እውነታውን ነው የተናገርኩ። ስለዚህ አትሞጣ ሞጡብኝ እየመጣችሁ እሺ። ለእኔ ሀይሚን ብሩኬም አንድ ናቸው። ሁለቱንም እኩል ነው መወዳቸው። እየመጣችሁ አንቺ ለብሩኬ ያለሽ ነገር ብሩኬን እንደዚህ ትልብ ትናገሪያለሽ እንደዚህ እና ካየሁት ተነስቼ ነው። ሲጀምር ደግሞ እኔ ለሁለቱም የሚጠቅም ነገር ነው እንጂ የምናገረው እነሱን የማለያ ስራ እንደናንተ አልሰራሁም። ብሩኬ እባክህ የጻፍኩልህን እያው። እግዚአብሔርም በጣም እኮ ነው ግርም የሚለኝ። ስልክ ጻፍ ልን እባክሽ ሀይሚ ሞተች እያሉ እየጸቀጸቅባት ነው ብላችሁ የጻፋችሁ ልይ ልጆች አላችሁ፣ ቀድሜ ጽፌልት አለሁ። ስልክ ደግሞ እኔ የብሩኬ ስልክ የለኝም። ስልክ አይሰጡም ለሰው፣ ምክንያቱም ፈላጊያቸው ብዙ ነው፣ ቢደወልም አያነሱም። ፈላጊያቸው ብዙ ስለሆነ የሁሉንም ሰው ማስተናገድ ስለማይችሉ አያነሱም። ስለዚህ ስልክም መደወልም ይከብዳል። ስልክ አይሰጡም። ስለዚህ ሀይሚን ቢዘቀዘቋትም ባይዘቀዘቋትም የሚለወጥ ነገር የለም። አይዟችሁ፣ አትፍሩ። የእውነት እህቶቼ በጣም ሀይሚን የምትወዷት ምግብ መብላት አልቻልንም በቃ እሷ ሞተች እያሉ እየዘቀዘቋት ነው። እንደዚህ ነች እያሉ ነው ማርያምን ብላችሁ የጸፋችሁልኝ እህቶቼ እሷ ለእንደዚህ አይነት ትርኪ ምርኪ ነገር ቦታ ስለሌላት ከሶሻል ሚዲያ የምጠፋ ቢሆን ወይም የምትሸነፍ የምትበገር ቢሆን እስካሁን ሶሻል ሚዲያ ላይ ራሱ ብቃተልም ነበረን። እውነቱን ስነግራችሁ ሶሻል ሚዲያ ላይ ራሱ እስካሁን ድረስ አትገኝም ነበር እሷ የምትበገር አይነት ሴት በትሆን ማለት። ስለዚህ የምትበገር ስላልሆነች አታስቡ፣ አትጨነቁ ውዶቼ። እነሱ ዛሬ ሰላም ፍቅር ሆነ ይመጣሉ። ዛሬ ልደት እየናት ነው። እስካሁን ድረስ የትም አላየናቸውም። ቲክቶክም ዩቲዩብም፣ እዛም የሉ ፎቶም ፖስት አላደረጉ። ብቻ ዛሬ አመቷ ልደት ናት። ዛሬ ቤተክርስቲያን ነው የሚሆኑት። ቢመጡም ማታ ነው፣ ማታ ይመጣሉ። በሰላም በፍቅር አሽቃባጭም ወሬኛም ከኋላ ይቀራል። ሌላ ግን ዋናው የመጣሁበት ጉዳይ እንደው ግረ መንገዴ ነው እንጂ ይሄን እንደግመ የተናገርኩት ካሁን በፊትም ጧትም ተናግሬያለሁና፣ አሁን የመጣሁበት ጉዳይ አንድ አለች ደሞ ብሩኪን አፈቀርኩት፣ ብሩኬ ባሌ ነው፣ ብሩኬን ካገኘሁ እናቴን እተዋለሁ እያለች ራሷን የምታስረክ የምታረክስ አንድ ሴት አለች በቲክቶክና ለእሷ ነው አንዳንድ ነገር ማለት የምፈልገው። ሲጀመር ብሩኬ ከነመፈጠርሽ ያቅሽም። ሲቀጥል ደግሞ አንቺ የብሩኬን ፎቶ አንጠልጥለሽ የምዞሪው ለፎሎ መለቃቅሚያ እንጂ እሱን ወደሽው ወይ ያገኘዋለሁ ብለሽ አይደለም፣ ፎሎን ለማሳደግ ነው። ስለዚህ የብሩኬን ፎቶ በተለይ በአሁን ሰዓት የሀይሚ ፎቶ እየተዘቀዘቀ ባለበት ሰዓት እሷ አስር ጊዜ ነው እያቀናበረች ፎቶ ነው የምታመጣው፣ ከእሷ ፎቶ ጋር ማለት ነው። በእርግጥ እናንተን እውቅና መስጠት ነው የሚሆነው፣ እዚህ ጋር እየመጡ ስለ እናንተ ማውራት። ግን ደግሞ አንዳንዴ መናገር ኃይል አለው፣ ጋይሶች፣ መናገር ፓወር አለው። መናገር ተዉ ማለት መተቸት ፓወር አለው። እንዲህ ለካ አስጠልቶብኛል እንዴ ብለው ያቆማሉ። ይህንን ነገር አሁን ሀይሚ ስታየው፣ ብሩኬ ሲያየው ምንድን ነው የሚሰማቸው? ውዶቼ፣ ምንድን ነው የሚሰማቸው? አይደብርም? አያስጠላም? ያስጠላል። በጣም እግዚአብሔርን ነው የምላችሁ። ከመሬት እየተነሳችሁ ፎቶ እያቀናባበራችሁ የሱን ፎቶ የእሷን እያዘቀዘቃችሁ። በነገራችን ላይ እንዴት መሰላችሁ የሚያደርጉት ውዶቼ፣ በዋና አካውንታቸው የብሩኬን ፎቶ አፍቃሪ ነን ብለው አቀናብረው ያመጣሉ። በፌክ አካውንታቸው ደግሞ የሃይሚን ፎቶ በሌላ አካውንት ይዘቀዝቃሉ። እውነታው ይሄ ነው። ስለዚህ እረፉ። እስኪ አንዳንዴ ይሁኔ ያስ ይደብራችሁ። በቃ የሰው ለሰው ስሜት እስኪ ትንሽ እንኳን ሞራል ይኖራችሁ። ለራሳችሁ ስሜት ከሌላችሁ ለሰው ስሜት እስኪ ትንሽ አስቡ። እስኪ ትንሽ እንኳን ለሰው ሞራል፣ እንደው ትንሽ ለሰው ስሜት፣ እስኪ ትንሽ ተጠንቀቁ። ማለት እኔ ብሆኑስ በእኔ ቦታ ብሆንስ ብላችሁ አስቡ። እግዚአብሔርን እኔ ማለት ነው በጣም ግራ እየገባኝ በቃ አይ፣ አሁን ሳልናገረ ምን አባቱ ይቀር፣ በቃ ምን አባታቸው ያመጣሉ፣ እንደፈለጉ ቢያረጉ። እሷ እንደሆነች አትሰማቸው፣ አታያቸው፣ እሱም አያያቸው፣ ቼክም አያረጋቸው። እና ልተው ፈልግና ግን አያስችለኝም ደግሞ ሳይ፣ በጣም እናደድና ያን ነው ይዤ ይመጣል እና የእውነት በጣም ነው የሚያስጠላባችሁ እግዚአብሔርን። እኔ በጣም ያዘንኩት ዛሬ ቲክቶክ ባልገባ ደስተኛ ባልገባ። እያንዳንዱ የማየው ነገር የሚካሄደው ነገር አንደኛ ምንም የማድረግ አቅም በቃ እንደሌላችሁ ስታቁ፣ ግን ያ ነገር በቃ ውስጣችሁን ሲያደማው ሲያቁስላችሁ ብቻ ከባድ ነው። ብሩኬ ዛሬ የሆነ ነገር እንደሚል ትልቅ ተስፋ አለኝ። ዝም እንደማይል ትልቅ ተስፋ አደርጋለሁ። ደግሜ እነግርሃለሁ ዝም እንደማትል ትልቅ ተስፋ አለኝ። ብሩኪ እና ውዶቼ ማሮቼ የምር እኔእንጃ በጣም ከባድ ነው እና አንዳንዶቻችሁ እያደረጋችሁ ካላችሁት ነገር ተቆጠቡ። በተረፈ ጨረቃዬ፣ የእኔ ምርጥ ነገር ፈጣሪ ከሁሉም ነገር ይጠብቅሽ ከሰዋፍም የሰው ዓይን መጥፎ ነው። እህቶቼ፣ ቤተሰቦቼ የሰው ዓይን አጥንት ይሰብራል የሚባለው እውነት ነው። አንድ ልጅ ነበረ ቲክቶክ ላይ በጣም ሰው ዓይን ገብቶ ነበር። በጣም ተወዶ ነበር። በጣም በጣም ደስ የሚል ቲክቶከር ነበር እና ግን ስንት አመት ሙሉ በስደት ኖሮ ኢትዮጵያ ገብቶ ሰው ገደልክ ተብሎ ታሰረ። ሕይወት እንደዚህ ናት። እንትና ነው ሕይወት ማናፊያችን ማየው በዛሽ መጥፎ አጋጣሚና ክስተት እስር ቤት ተወርውራ ምን እንደምትመስል አሁን ምን ላይ እንዳለች። ህይወት በጣም ከባድ ናት፣ ጋይሶች ክፋት አንስራ። እግዚአብሔር ነገኛ የምንወድቅበትን አናውቅም።